ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ያው ትናንት እንደምታውቁት ሩታ ለይሳ ብላ ሂጃብ ለብሳ እና አፍጥርን አብረው ነበር ያከበሩት። ይሄ ማለት እኔ እንደተረዳውት እንደተረዳሁት ማለት ነው። እኔ እኔ ምንም ክፋት አልታየኝም። ምንም የደበረኝ ነገር የለም። ለምን? የሰው እምነት ስታከብር ትከበራለህ። ጀስት እነሱ ጋር ተዋደዱ። የሃይማኖት ልዩነት ምን ምን ችግር የለውም። ለምን ብዙ ሰዎች አሉ እሷ ክርስቲያን ሆና እሱ ሙስሊም በተለያየ ተቃራኒ ሃይማኖተኛ ሆኖ የኖሩ ሰዎች አሉ። ለምን ያንተን የሰው ስታከብር የራስህን ሪስፔክት ይደረግልሃል ትከበራለህ ማለት ነውና እሷ ያው ስለምትወደው አሁን አዲሷ ጓደኛዋ አሰረችለት የፈጠር ሰዓት ነበረ። ምግብ ኦልሬዲ አለባበሱን የሚገር አድርጋ ጠበቀችው። ምንም ምንም የሚያናድድ የሚያበሳጭ ነገር አይደለም። በዚህን ልክ ግን ለእነሷ ላይ ተነስታችሁ የምትሳደቡ ሰዎች፣ አንዳንድ ሰዎች በጣም ነው የምገርሙት፣ በጣም ነው የምታናድሩት። ማለት በዚያ ያልክ ምንድን ያደረገችው ቢቸግር ደግሞ? እሷ ሃይማኖትን ከቀየረች እሷ ናት። እናንተ ምን አገባችሁ? ምንም የሚመለከታችሁ ነገር አለም። በዚህ ያህል ሊቭ ካፍታችሁ ቲክቶክ ላይ ትናንት እንደዛ የምትረብጧት የምትሰድቧት ማለት ነው። በዚህ ነገር መናገር አያስፈልግም ሰው ማለት ነው ካጠፋችም የሰው ልጅ ተሳስታም ከሆነ በስነ ሥርዓቱ ቁጭ ብሎ መምከር መገሰጽ ነው እንጂ ያለባት እሷን ስለሰደባችኋት ከእሷ ላይ ከክብራ ዝቅም ጭምርም አይልም። በዚህን ያህል ያለክ በቃ እሷ በለበሰችው ቤተሰብ የምትሰድቡ፣ በጣም በጣም ትገርማላችሁ። የእውነት በጣም ሊከፍታችሁ ለሳት አራት ሰዓት ሙሉ እሷን ያለ ምክንያት እንደ አባያ ለበሰች ብላችሁ የምትሰድቧት ማለት ነው እንዴ! ምንም ምን ችግር አለው ም እኛ እኛ በሰው ሀገር የሰው እምነት እያከበርን እየሰራን አይደል እንዴ ለስራ ስለሆነ አይደለ። እሷ ደግሞ ከወደደችው ልጁን ካፈቀረችው ምን ችግር አለ ብትለብስ? አባያ ዛት ስዊት ምን ፊኒሽ አለቀ። ምን ምንም ችግር አለው ወይ ብትለብስ? ምንድን ነው ችግሯ? ዋይ በዚህ ልክ እናንተ በጣም እንዴ በጣም የሚያሳፍሩ፣ በዚህ ልክ ተሳዳቢ ናቸው እስከምትባሉ ድረስ እራሳችሁን እስከምገምቱ ድረስ እሷን እንዲህ እንዲሁኝ በዚህ ወጥቶ በዚህ ገብቶ ክብርሽን የማጠብቂ እንዲ ክብር አባያ ስለለበሰ እሷ ክብር ዝቅ ከፍ ይላል? አረ አንዳንድ ጊዜ የምትናገሩትን ነገር እያወቃችሁ ተናገሩ። ካፋችሁ የሚወጣውን ነገር በቃ ቆጠብ በሉ። የእውነት ሰው ምን ይለኛሉ እንኳን በሉ። ምንም ነገር ሳታውቁ ለመፍረድ አትቸኩሉ። በቃ እስቲ ምንም ነገር በቃ ምንም ነገር እኛ ይህን ነገር ለምን ይስሩት፣ ለስራ ይስሩት፣ ለምን ይስሩት። በማናውቀው ነገር ላይ በቃ እንደዛ መሳደብ ማለት በጣም ከባድ ነው። ነውር ነው። ሲጀመር የእውነት እኔ በጣም ነው ደስ ያለኝ። በስነ ስርዓት ለዛው በቃ በዛ ሰዓት ላይ ተለብሶ የሚለበስ አለባበስ ጠብቃ መገኘቷ ራሱ እሷ ትልቅ ሰው መሆን አለባት፣ ልትከበር የሚገባ ሰው አሉ። አለ አንዳንድ ሰዎች ሙስሊም ቤት ሄዶ በጣም ስርዓት ወጋጥ ወጥ ልብስ ለብሶ ነው የሚሄዱት። በቃ አወቀች ሙስሊም ምን አይነት ልብስ እንደሚወድ፣ ምን አይነት ስርዓት ያለው አለባበስ እንደሚወድ አስተማረች። ገባች ደግሞ በጣም የሚያምርባት አባያው ሁሉ ነገሩ ማለት ነው። የሆነት በቃ ስነ ስርዓቷ፣ ከአቀማመጧ ከእያንዳንዷ ነገሯ በቃ በጣም ስነ ስርዓት አላት ማለት ነው። ሲጀመር ይሄ ጀስት ለፍቅረኛዋ ብላ ያደረገችው ነገር ነው። ገባችሁ። አለ በዚህ ያህል አከበረችልን። ለምን ስትሰው የሰው ልጅ በሰጣችሁ ስልክ ነው የሚሰጣችሁ። ስትከበሩ ትከበራላችሁ፣ ካልተከበራችሁ ደግሞ አልተከበራችሁም። አሁን እሷ የእሱን ሃይማኖት ብታንቋሸሽ የእሷም ሃይማኖት ይንቋሻል። ነገር ግን እሷ ያስተማረችው በቃ ክርስቲያነት አለ፣ የክርስቲያን እምነት ተከታይ ሰው ይወዳል፣ የሃይማኖት ልዩነት እንዳሌለን ያስተማረችው። ግን በዚህን ያህል ልክ የምትሰርቧት ሰዎች ያማችኋል ወይ? ጤነኛ ናችሁ ወይ? እስቲ ራሳችሁን መርምሩ። ለመፈርድ አትቸኩሉ። ስሙ፣ አንዳንድ ጊዜ ለአንድ አንድ ቀን እንኳን እስቲ ያ ቪዲዮ ሁለት ሶስት ቀን ምላሽ እስከሚያገኝ እንኳን ጠብቁ። ከዛ ሳብ በኋላ ደግሞ ተሳደቡ። ምን አደረገች ምንም እኮ ያደረገችው ነገር በቃ ያ ጥርስ ሳለኝ ቪዲዮ የተሰራው በቃ አለቀ። ምን ምን እንደዚህ የምትሳደቡት? በቃ እሺ እሷስ እሷ ናት። ቤተሰብ የምትሰድቡ የምትሰዱ እናቷንም አንቺ ስርዓት የለሽ ወይ አረብስ ማአን ቦል በቃ እኔ እንጃ። በኢየሱስ ምን አይነት ነገር እንደሆነ አላቅም የውነት። በዚህ ልክ እንደ ትናንት አፈሪ አላቅም የውነት። እንደዛ ሊቭ ከፍታችሁ በዚህ ልክ መናገር፣ በዚህ ልክ ሰው ማዋረድ ተገቢ አይደለም። በቃ አያስፈልግም። በቃ ምንም ምንም አላደረገችው፣ ምንም ያደረገችው ነገር የለም። ለምን እሷም አሁን ኦልሬዲ ወይ ለዚህ ነገር ምላሽ ትሰጣለች። እሷ አይመለከታትም። እሷ ናት የፈለገችውን ነገር ማድረግም መተውም የምትችለው እሷ ናት። ገባችሁ አይደለ? እሷ እሷ ከፈለገች ማንም ሰው ሊያስቆማት አይችልም። ግን በጣም በጣም ትናገራለችሁ። በጣም አንዳንድ ጊዜ የምትናገሩትን ነገር እወቁ። ሰው በቃ ይጎዳል ወይ አይጎዳም። ወይ በቃ እያንዳንዳችን አፍሶ ካፋችን የሚወጣውን ቃል መቆጠብ አለብን። በዚህን ያህል ልክ እሷ ምንም ያደረገችው ነገር የለም። በዚህን ያህል ልክ ምንም እንጃኔ ክፋት የታየኝ ነገር የለም። በጣም ነው ደስ ያለኝ፣ በስነ ስርዓት በጣም በቃ። ምንም ያደረገችው ነገር የለም። ይሄን ያህል በቃ ክፉ ነገርማ አላደረገችም። ግን ይቺ ብቻ አበያ ስለለበሰች ይሄ ብቻ ተቃውሞ መድረስ ማለት በጣም ተገቢ አይደለም። በዚህ ልክ መናገርም አስፈላጊ አይደለም ለምን ለምን እሱን አልተናገራችሁትም እሱን እሱ እሱ ሙስሊም ስለሆነ ነው ወይ እሷ ክርስቲያን ስለሆነች አይደለም በቃ የፍቅረኛዋን ለምትወደው ሰው በቃ ታከ አከበረችለት ለምን በቃ ስትከበሩ ስለመከበር ስለ እንደሚያስፈልግ ስለምጠቅ ይሄ ለዛም ላወቀ ሰው በጣም ትምህርት ነው የሃይማኖት ልዩነት ፍቅርን አይገድም ማለቷ ነው በጣም ነው ያናደዳችሁ እውነት ለምን